ሚፍታህ ግን ምን አሰበክ ነው ለብሩክና ና ለአይሚ፣ እስቶፕ የሰጠከው፣ ሳያስበው ደግሞ ሚስጥር ዘርግፏል ማለት ነው ሚፍታ ማለት ነው እና፣ ሰላም ሰላም! ውድ የማርታ ኢትዮ ተከታታዮች እንዴት አመሻችሁ? ደህና አመሻችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ያው ዛሬ በጣም ደስ የሚል ጨዋታ ምናምን ነበረ ሚፍታ ቤት ማለት ነው እና ያው ሚፍታ ሳያስበው ሚስጥር ዘርግፏል። እነ ብሩክና እና ሀይሚ ያው ሰሞኑ ህይወታቸው በሰርፕራይዝ ሰርፕራይዝ ሆኗል፣ ማለት ነው እና በቅርብ ቀን አዲስ ነገር አለ፣ ሌላ ሰርፕራይዝ አለ ብሎ ሚፍታ ዝርግፍ አርጉቷል ማለት ነው። ያለ አንዳች ነገር አይደለም። ስቶፍ ስቶፍ የእንትን ያልከው የሰጠካቸው ማለት ነው እና በጣም በጣም በጣም ገርሞኛል ማለት ነው እና በጣም በጣም በጣም እና ሀይሚሌ በጣም የደስታ ከብሩክ የበለጠ መኪናው መግዛት ሀይሚ ነው በጣም የታየባት ማለት ነው። ለምን እንደሆነ አላውቅም። በጣም ደስተኛ ናት። በጣም እንትን ያለች ናት እና በጣም በጣም በጣም በጣም ደስ ብሏታል ከምላችሁ በላይ ማለት ነው። ሲቀጥል ከመጀመሪያው እንምጣ። ሚሽታዬ እግዚአብሔር ያክብርልን ቃልህን አክብር። ኢቨን አንድ ወር ሙሉ እንኳን ቃሌን ሳላከበር ድረስ እንኳን ቪዲዮ አልጭንም ብዬ ነበረ ብዬ ነበረ አለ ማለት ነው። እና ከዛ በኋላ ነው አሁን ከአሁን ቶሎ ቶሎ እሰራለሁ አንድ ወር ድረስ ዩቲዩብ ሰርቻ አለቅም። ለምን እንትን ሳውዲ ሄዶ ነበረ እናቱ ጋር ማለት ነው። እና እንኳንም በሰላም መጣ። እግዚአብሔር ጸሎት ክንስማለን የምንለው የአንተንም አዳም ይስጠቅ ባይ ዘ ዌይ ከላይ ነው መሰጠት ማለት ነው። እና ሀብትሽ ሀብትሽ ቤት እንደጨረስኩ ነው ሚፍታ ቤት የመጣሁትና የሀብትሽን መልካም ምኞት እየሰማሁ፣ ሚፍታ ደግሞ በእንደዚህ ሰርፕራይዝ ሲመጣ በጣም ነው ደስ ያለኝ ማለት ነው። ሲቀጥል ሚፍታ ምን አስበክ ነው፣ አንድ ብርጭቆ ለሁለት ይዘካ የመጣ እኮ እና በጣም እርቧቸውን የመጡት መሰለኝ ብሩክና ይህ ነው፣ እንዴት ጥርቅ አድርግተው እንደበሉ ማለት ነው እና ኢኒዌስ በጣም ምግብ ሰርቶ ያው ማብራት ባይጠፋ ኖሮ ድጋሚ ሊያሰራቸው ነበረ ማለት ነው፣ ሁለተኛ ሊያስለፋቸው። ግን ኦልሬዲ ሀይሚሻዬን ይሰራለው ብላ ነበረ ማለት ነው እና በጣም ደስ ያለኝ ፓርት ቃሉን አክብሮ እቃውን ስለሰጣቸው ምናምን ማለት ነው። እቃውን ሲሰጣቸው ይከራከራሉ ብሩክና የሚ ማለት ነው። እኔን መስደውን ኔ መስደውን አሁን ልትጠቃለሉ አደለ እንዴ? የብሩክ የሀይሜቃቆ ወደ ብሩክ ይሄዳል። እስ ወንድ ይመጣም ሴት ቤት ማለት ነው። ሴት ናት ወደ እንድ ቤት የምትሄዱእና ሜፍታ ራሱ በቅርብ ሌላ አዲስ ሰርፕራይዝ አለ ብሏል ብሏልለነያላችው ብሩክ በቀጣይ ቀለበት ያደርግለት ረ አሁን ህልሙም የምሚወቱ መኪና ምግዛት ነው። ቤት ደግሞ ጊዜው ሲደርስ ይደርሳል ማለት ነአሁንም ይገዛል። ቤት ደግሞ ወደፊት ማለት ነው እና ኢምፖርታንት ነገር አስፈላጊ ነገር ነው ቤት ግን ዋናው ደግሞ ለመንቀሳቀሻ ለስራም ምናምን የራይድ ቁጠባ መኪና ነው። መኪና አንድ ስቴፕ ህልሙ ተሳክቶለታል። ቀጣይ ደግሞ ስቴፕ እችን ቆንጅ እየዋለች የራሱ የግሉ ማድረግ ማለት ነው እና ወይኔ በጣም ደስ ብሎኝ ሲገባ ራሱ ንግስቴን አቆም ካት። ንግስቴ ለምን ትቁም? ለምን ብዙ ሳት ትቁም? ለምን ትንገላታ? አይ ብሩኬ መልስ እኮ አያጣም። በጣም በጣም ደስ ያለኝ ነገር ለሰው አሳቢ መሆኑን የተረዳውበት ቪዲዮ እንዴት በሉ! እየተጎራረሱ የእውነት ማንም ያላስተዋለው ነው ብሩክ ያስተዋለው ማለት ነውና፣ ሚፊታህ ሲል ለአንተ አይደለም ለካሜራው ማነው አለ ማለት ነው። እና ይህን ያሉ የብሩክ አስተዋይነቱ ማለት ነው። ከፊት ለፊት ብቻ ሳይሆን ከጀርባም ላሉ ሰዎች የተደበቀ ራሱ ማንነት፣ ጥሩ ማንነት እንዳለው ነው የተናገረው ማለት ነው። እንዴት እንደሆነ ታውቃላችሁ ያው ነው የሰው ልጅ አንዳንድ ጊዜ ሚዲያ ላይ ስንወጣ ጥሩ ነገር ይኖረናል፣ ከጀርባችን ደግሞ መጥፎ ነገር ፐርሰናልቲ ይኖራል። ብሩክ ይ እንዲህ እኛ እየበላን እሱ ሲቀርጽ ሼሚ ይዘናል ምናም ብሎ ሄዶ አጎረሰው ማለት ነው እና በስቶፉ በጣም ደስተኛ ናቸው። ያው ነው ና ሬት አድርገተውታል። ምግቡን በጣም እንደወደዱት በጣም ጀስት ዘና ብለዋል፣ ተደስተዋል። ነገር ግን የሆነ ነገር አይችበታለሁ ማለት ነው፣ የሆነ ደስ የሚል ነገር ማለት ነው። እና ደግሞ ይሄ አንደኛ ዓመታችሁን አክብራችሁ ከመጣችሁ በኋላ ደግሞ ፍቅራችሁ ራሱ ያለ ያሌለን የጨመረው ማለት ነው። በጣም ፍቅር ሀይሚም የማስተዋል ነገር ነገሮችን ልብ ማለት እንትንትራቸው አሁን ደግሞ የበለጠ ብሩክ መኪና ገዝቶ ምናምን ስላየችው የች ሰርፕራይዝ ስላደረገችው በቃ የአላማ ሰው ነው፣ የስኬት ሰው ነው። በቃ በጣም ለውጥን የሚወድ ሰው መሆኑን ደግሞ የበለጠ ትረዳለች፣ ታገናዘባለች። እና ሀይለኝነቷን ትንሽ ለኝነቷን ትቀንሳለች ብዬ አሰባለው ማለት ነው። እና ያው ደስ ይላል። ያው ሚፍታህማ ይህ ምግብ ኮኮቤናድ የሰራችሁ እንጂ አንተ አልሰራህም። የፓስታው ራሱ ከለሩ ራሱ እንዴት አባቱን የሚያምረው አንተ ትሰራለህ አለ ብዬ በጭራሽ አላስብም። ማለት ለምን ይሄ ለምን መጀመሪያም አይ አይ አንተ ሰራህ ማለት ነው እና ፓስታና ፍርፍር ነበር የሰራላቸው። በጣም ርቧቸው ነበረ ጨረቆቹ። እና ብልጥ ያደረጉት ወይኒ ሲኮራረሱ ሲያምር ማለት ነው እና በብርጭቆ በጣም ደብሮ የነበረ ማለት ነው። ግን መጨረሻ ላይ መልሱን አግኝቻለሁ ለምን እንደሆነ ታውቃላችሁ ቤተሰብ እንዲህ ምን አስቡ ነው አንድ ብርጭቆ ምናምን፣ እና እነዚህ ልጆች ፍቅረኛ ማሾች አይደሉም፣ እንዲህ ብሩክ እንኳን ሲያንቆ ውሃ ጠጣ አትሉም እንዲህ ምናምን ከዛ መጨረሻ ላይ ባይዘው ብሩክ እንትን ይላል፣ የሴትን ልጅ ፈቃድ ይጠይቃል። ከዛ እንካጠጣ ምናምን ስትለው፣ እሺ ያመሰግናል የኔ ቆንጆ ምናምን አላት ማለት ነው እና